ሀያ ሰባት ጊዜ ስቅለት በፊሊፒንስ የትንሣኤ በዓል በዓለም ላይ በሚገኙ የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበር በዓል ነው። ኢየሱስ ክርስቶስ ከሰው ልጅ ተወልዶ በምድር ላይ ለሰላሳ ሶስት ዓመታት ከተመላለሰ በኋላ ስለ ሰው ልጆች ኃጢአት ሲል በመስቀል ላይ መሞቱንና በሦስተኛው ቀን ከሙታን ተለይቶ መነሳቱን ለማሰብ በየዓመቱ የሚከበረው የትንሣኤ በዓል በተለይ በኦርቶዶክስ ተዋህዶና ካቶሊክ ቤተ ክርስቲያናት የሚገኙው ምእመናን ለረጅም ጊዜም በጾምና በጸሎት ቆይተው የሚቀበሉት መሆኑ የበለጠ ድምቀት ይሰጠዋል። ከባሉ ቀን ቀደም ብሎ ያለችው ሳምንትም በጾም በጸሎት በስግደትና በብዙ ሐዘን የምታልፍ በመሆኗም የራሷ ልዩ ትዝታ አላት። ትንሣኤ በዓለማችን ላይ በሚገኙት የክርስትና አማኞች የሚከበርበት ምክንያት አንድ ቢሆንም እንደየሀገራቱ ባህልና ወግ የተለያዩ የአከባበር ሥነ ሥርዓት አሉት። ምስራቃውያን የአይሁድ ጥንታዊ የፋሲካ ስርዓት የሚመስል አከባበር ያላቸው ሲሆን በቀለማት ያሸበረቁ እንቁላሎች፣ የፋሲካ ጥንቸልና የጎዳና ላይ ትዕይንቶች አዘጋጅተው በዓሉን ያከብሩታል የተለያዩ ባህላዊ ምግቦችም ያዘጋጃሉ። ምዕራባውያን ደግሞ ከምስራቅ ሀገራት በተለየ ሁኔታ ነው የፋሲካ በዓልን የሚያከብሩት። የሮማ ካቶሊክ፣ የሉትራንና ጥቂት የአንግሊካን ክርስቲያኖች በተቀደሰችው የቅዳሜ ሌሊት ቅዳም ስዑር ለጸሎት ቆመው ያድራሉ። የክርስቶስን መነሳት የሚገልጹ ረጃጅም ሻማዎችን በማብራትና የተለያዩ ዝማሬዎችን በመዘመር እንዲሁም የብሉይ ኪዳን ታሪኮችን በማንበብ ሌሊቱን ያሳልፋሉ። በኦሪት ዘፍጥረት፣ የይስሐቅ ለመሥዋዕትነት መቅረብ፣ የእስራኤላውያን ቀይ ባሕርን ማቋረጥ እንዲሁም ትንቢት የተነገረለት መሲህ ወደ ምድር መምጣቱን የሚያሳዩ የመጽሐፍ ቅዱስ ክፍሎች ይነበባሉ። ወደ ንጋት አቅራቢያም መንፈሳዊ አገልግሎቱ ይበልጥ ድምቀት እያገኘ ይሄዳል። ከወንጌል ላይ የክርስቶስ መነሳት ሲነበብ ምዕመናን የያዟቸውን ሻማዎች ከፍ አድርገው በደስታ ይዘምራሉ። የቤተ ክርስቲያን ደውልም ይደውላል። ከወንጌል ንባብ በኋላም የስብከት አገልግሎት ይካሄዳል። ከዚህ በኋላም የትንሣኤ በዓል ክርስቲያኖች በክርስቶስ ከሞት መነሳት ዳግም የተወለዱበት መሆኑን ለማሰብ የሚደረግ የጥምቀት ስርዓት ይከተላል። ከዚሁ ጋር ተያይዘውም ምዕመናን ቃል ኪዳናቸውን ያጸናሉ። ከኃጢአት መመለሳቸውንም ቅዱስ ቁርባን በመውሰድ ያረጋግጣሉ። ይህም የተቀደሰችው ቅዳሜ ሌሊት የአምልኮው ስርዓት ፍጻሜ ይሆናል። አንዳንድ አብያተ ክርስቲያናት ደግሞ ከቅዳሜ ሌሊት ይልቅ እሁድ ጠዋትን ይመርጣሉ። በወንጌል ውስጥ ወደ ክርስቶስ መቃብር ማልዳ የሄደችውን ሴት ታሪክ ለማሰብ የሚደረገው ይህ ምስጋናና ስርዓት የፀሐይ መውጫ አገልግሎት በመባል የሚታወቅ ሲሆን አገልግሎቱም የሚካሄደው በመቃብር ስፍራ አሊያም በአደባባይ ነው። በዕለተ እሁድ ከሚካሄዱት ስርዓቶች መካከል በተለያዩ የሙዚቃ መሳሪያዎች ታጅበው ትላልቅ የጽሑፍ ባነሮችና የትንሣኤ ወቅት አበባዎችን በመያዝ በሰልፍ መጓዝ የተለመደ ነው። የኢየሱስ ክርስቶስና የድንግል ማርያም ትልልቅ ምስሎችም የሚቀርቡ ሲሆን ተምሳሌትነቱም ከክርስቶስ መነሳት በኋላ ለመጀመሪያ ጊዜ ኢየሱስ ክርስቶስና እናቱ ማርያም የተገናኙበትን ጊዜ ለማሰብ ነው። ሀገራችን ኢትዮጵያን ጨምሮ በተለያዩ የዓለም ሀገራት በሚገኙ ክርስቲያኖች ዘንድ በታላቅ ድምቀት የሚከበረው የትንሣኤ በዓል ሀገራት ለየት ባሉ ባህልና ልማዶችም ተከብሮ ይውላል። የተወሰኑትን እንመልከት። የስፔን ቅዱስ ሳምንት ከትንሳኤ በፊት ያለው የሕማማት ሳምንት በአብዛኛው የስፔን ክልሎች በተለየ ትኩረት ታስቦ ይሰነብታል። የክርስቶስን ሕማማት መስቀል በማሰብ የካቶሊክ ቤተ ክርስቲያን አማኞች ሃይማኖታዊ ወንድማማችነት በሚሉት የአደባባይ ትዕይንት ላይ ሰዎች ከኃጢአታቸው ስሬት ለማግኘት የተለያዩ ድርጊቶችን ይፈጽማሉ። ከስፔናውያን የሰሞነ ሕማማት በይበልጥ የሚታወቀው ሴማኔ ሳንታ የተሰኘው ስርዓት ነው። የአደባባይ ስርዓቱ ተሳታፊዎች ፊታቸውን የሚሸፍን ኮፍያ ያለው ረጅም እጀ ጠባብ በማድረግ በእጃቸው ረጃጅም ሻማዎችና የእንጨት መስቀሎች ይዘው ባዶ እግራቸውን ጎዳና ላይ ይጓዛሉ። በአንዳንድ አካባቢዎች ያሉ የሴማኔ ሳንታ ተሳታፊዎች በእግራቸው ላይ የእግር ብረት እስከ ማጥለቅም ይደርሳሉ። በዚሁ የሰሙን ሕማማት የአደባባይ ትዕይንት ላይ የማርያምን ሐዘን የክርስቶስን መከራና ሌሎች የወንጌል ክፍሎችን የሚያሳዩ ትልልቅ ስዕሎች ይዘው ሰዎች በከበሮ መቾች ዜማ እየታጀቡም በሰልፍ ይዞራሉ። ፖላንድ። ፖላንዳውያን ከፋሲካ ማለዳ ጀምሮ የክርስቶስን ከሞት መነሳት የሚያበስር የቤተ ክርስቲያን ደውል እያጀባቸው በዓሉን በህብረት ሆነው በታላቅ ደስታ ያከብሩታል። ሕፃናት የማያቋርጥ የቃጭል ድምፅ ያሰማሉ። የቤተ ክርስቲያን ዕጣን ይጤሳል። ምዕመናኑም ከፍ ባለ ድምፅ ዝማሬ ያሰማሉ። ፖሊሾች እስዊኮንክ የተሰኘም ስርዓትም አላቸው። የአካባቢው ቀሳውስት በፋሲካ ዋዜማም የምዕመኑን ቅርጫት እንዲባርኩ ይደረጋል። ይህ ባህል ከፖላንድ ውጭም አሜሪካን በሚኖሩ የፖላንድ ዜጎች የተለመደ ነው። ኔዘርላንድ። ኔዘርላንዳውያን ብሔራዊ በዓላቸው ከእሁድ ሌላም ሰኞንም ይጨምራል። የበዓሉ አከባበር እስከ ማክሰኞም የሚዘልቅ ይሆናል። ስዊዘርላንድ። ስዊዞች የውሃ ስጦታ ታላቅ መሆኑን ለመግለጽ ከጥንት ጀምሮ ትንሳኤን የሚያከብሩት የውሃ ጉድጓዶችን በቀለም ባሸበረቁ እንቁላሎችና በጸደይ አበቦች በማስዋብ ነው። የውሃ ጉድጓዶችን ማስዋብ ውሃ ሕይወት በመሆኑ የሚገባውን ክብር መስጠት እንደሚያስፈልግና ትንሳኤም ሕይወት የሚታደስበት በዓል መሆኑን ለማስገንዘብ ነው። ፈረንሳይ፣ በደቡብ ፈረንሳይ ሃውክስ የተሰኘች ክልል በሚገኘው አደባባይ ከአራት ሺህ አምስት መቶ በላይ በሚሆኑ እንቁላሎች የሚዘጋጅና ከአንድ ሺህ በላይ ሰዎችን መመገብ የሚችል ኦምሌት ይዘጋጃል። በፋሲካ ማግስት የሚዘጋጀው ይህ ግዙፍ ኦምሌት የራሱ ታሪክ ያለው ነው። በናፖሊዮን የግዛት ዘመን ናፖሊዮንና ሰራዊቱ በደቡብ ፈረንሳይ እያለፉ በነበረበት ጊዜ በአንዲት ትንሽ ከተማ አርፈው ኦምሌት ይመገባሉ። በዚሁ ጊዜም ናፖሊዮን ኦምሌቱን ስለወደደው የአካባቢው ሰዎች በቀጣዩ ቀን በርከት ያሉ እንቁላሎች ሰብስበው ለእርሱና ለሰራዊቱ ትልቅ ኦምሌት እንዲያዘጋጁ ትዕዛዝ ይሰጣል። ከዚያ ጊዜ ጀምሮ ደቡብ ፈረንሳዮች የፋሲካን ሰኞ የሚያከብሩት ግዙፍ ኦምሌት እያዘጋጁ ነው። ግሪክ። ግሪኮች ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ያፈሰሰውን ደም ለማስታወስ ለትንሣኤ የሚያዘጋጇቸውን እንቁላሎች ቀይ ቀለም ይቀቧቸዋል። እነኚህ እንቁላሎችም የበዓሉን ዳቦ ለመጋገሪያም ይሆናሉ። ኮርፋ በተባለችው የግሪክ ከተማ የሚኖሩት ሰዎች ደግሞ በትንሣኤ ዋዜማ እንደ ገንቦ አይነት ያገለገሉ የቤት ዕቃዎችን በመስኮት የመወርወር ልማድ አላቸው። እነኚህን ዕቃዎች መወርወር አዲሱን የጸደይ ወቅት በአዲስ የቤት ዕቃዎች መቀበል፣ የመታደስ ስሜት የሚፈጥር እንደሆነም በግሪካውያን ዘንድ ይታመናል። ሃንጋሪ በሃንጋሪ በትንሣኤ ማግስት ወጣት ወንዶች ልጃገረዶች ላይ የባልዲ ውሃ መድፋት የተለመደ ነበር። ይህን ልማድ በማሻሻል የዘመኑ ወጣቶች ልጃገረዶችን ሽቶ ይቀቧቸዋል። ከዚያም እንዲስሟቸው ጥያቄ ያቀርባሉ። ውሃ መራጨት ከመንጻት ድህነት ከማግኘትና ሴቶች መውለድ እንዲችሉ ያደርጋል ከሚል እምነት የመጣ ነው። አስደናቂው የሰዎች ስቅለት በፊሊፒንስም ከ82 በመቶ በላይ የሚሆኑት ዜጎቿ የካቶሊክ እምነት ተከታይ በሆኑባት ፊሊፒንስ የስቅለት ቀን በሚውልበት ዕለተ አርብ የሚካሄደው ስርዓት በሌሎች አገራት ከተለመዱት የስቅለት መታሰቢያዎችና የትንሣኤ በዓል አከባበሮች ለየት ያለ ነው። ቅዱስ ሳምንት ተብሎ በሚታሰበው የህማማት ሰሞን በተለይ የኢየሱስ ክርስቶስ ስቅለት በሚዘከርበት ዕለተ አርብ በየዓመቱ ራሳቸውን ለመስቀል አሳልፈው የሚሰጡ በርካታ ፊሊፒናውያን የካቶሊክ እምነት ተከታዮች አሉ። እነኚህ በጎ ፈቃደኞች ማግዳራሜ ተብለው የሚጠሩ ሲሆን የኢየሱስ ክርስቶስን ሥቃይና ሞት በትክክል ለመካፈል የመስቀል እንጨት ከመሸከም ጀምሮ በማይመችው ጎዳናዎች ላይ በመዳህና ራሳቸውን በመግረፍ ስቅለታቸው ወደሚከናወንበት ቦታ ያመራሉ። እነኚህን ተግባራት የሚያከናውኑት ስጋቸውን በማዋረድ ፈጣሪ ለኃጢአታቸው ይቅርታ እንዲሰጣቸው ለመለመንና ስለተደረገላቸው ነገር ሁሉ ምስጋና ለማቅረብ ነው። ይህ ልማድ ከስልሳ ዓመታት በፊት የተጀመረ ሲሆን ድሃ ፊልፒናውያን ለኃጢአታቸው ስርየት፣ ለህመማቸው ፈውስ እንዲሁም በሌሎች ምኞታቸውም ስኬት ለማግኘት ለፈጣሪ የሚያቀርቡት ቃል ኪዳን ነው። ሳን ፔድሮ ኩቱድ ለንተን ራይትስ በተባለው የሀገሪቱ ግዛት በየዓመቱ የኢየሱስ ክርስቶስ ህማማትና ስቅለት ሲታሰብ ሦስት ያህል ሰዎች የመሰቀል ስነ ስርዓት ይፈጽማሉ። በሌሎች የሀገሪቱ ከተሞችም ካቶሊካውያን የፈጣሪያቸውን ህማማተ መስቀል ለመጋራት ራሳቸውን ለእንጨት መስቀል አሳልፈው የሚሰጡ ሲሆን ኤንጅል ሲቲ ወይም የመላእክ ከተማ ተብላ በምትጠራው ከተማ ውስጥ ደግሞ ኢየሱስ ክርስቶስ መስቀል ላይ ከመሞቱ በፊት የተናገራቸው ሰባት ቃላት እየታሰቡ ቁጥራቸው በርከት ያለ ወንዶች እያንዳንዳቸው ሃምሳ ኪሎ ግራም ክብደት ያላቸው የእንጨት መስቀሎች ተሸክመው በፈቃዳቸው ራሳቸውን ያንገላታሉ። የካቶሊክ ቤተ ክርስቲያን ምላሽ። የፊሊፒንስ ካቶሊክ ቤተ ክርስቲያን በግል ተነሳሽነት የሀገሪቱ ዜጎች የሚያካሂዷቸውን ስቅለቶች በየጊዜው የምታወግዝ ሲሆን ድርጊቶቹንም የአክራሪነትና የአጉል እምነት ማሳያዎች አድርጋ ነው የምትገልጻቸው። ቤተ ክርስቲያኒቷ ስለ ሰው ልጆች አካል ቅዱስነት ያላትን አስተምሮም አካልን በመጉዳት የሚጻርር ነው ትላለች። የፊሊፒንስ የጤና ባለሙያዎችም በበኩላቸው የድርጊቱ ተሳታፊዎች የቲታነስ ህመም ሊገጥማቸው እንደሚችል በማስጠንቀቅ እጅና እግሮቻቸው የሚቸነከሩባቸው ምስማሮችም ስቴራላይዝ መደረግ አለባቸው ሲል በተደጋጋሚ ይመክራል። በእርግጥ ከትንሣኤ በዓል መከበር ጋር ተያይዞም በሌሎች አገሮች የሚካሄዱ አስገራሚ ልማዶች አሉ። አንዳንዶቹ ልማዶች በዘመናዊ አስተሳሰብ እየተሻሩ እየቀሩ ቢሆንም በዓሉ በሚከበርበት ጊዜ ግን ሁሉም ሲታወሱ ይኖራሉ።